ድካሙን የልፋቱን የላቡን ፍሬ ይበላል የሚለው ሀሳብ በካዛንችስ ስራችን ግልጥ ብሎ ይታያል። ከጥቂት ወራት በፊት ካዛንችስ የነበረው መልክ ዛሬ ከምናየው ጋር በእጅጉ የተራራቀ ነው። ለእይታ ማይመች፣ ለኑሮ ማይመች፣ የጠለሸ፣ የቆሸሸ፣ የሸተተ በብዙ መልኩ ለሰው ልጅ ምቹ የማይባል ከባቢ ነበር። ያ የሆነበት ዋነኛው ምክንያት ረዘም ላለ ጊዜ ሰዎች በእቅድ ሳይሆን በዘፈቀደ በላይ በላዩ ሲደራረቡ ሲኖሩ ሲኖሩ የተፈጠረ ሰፈር ስለነበረ በቂ የሆነ ስፔስ በቂ የሆነ መሠረተ ልማት አልነበረውም። በተለይ ከሰማይ ላይ ሆኖ ካሳንቺስ ሲታይ አዲስ አበባ ውስጥ ከሚያስፈሩ ሰፈሮች መካከል የሚጠቀስ ነው። በዚያ ምክንያት የሁለተኛው ዙር የኮሪደር ዴቨሎፕመንት ካሳንቺስን የሚነካ ሆኖ ተጀምሯል በጥቂት ወራት ጊዜ ውስጥ ካዛንችስ እንደዚህ ውቡና ማየት መቻላችን በእጅጉ የሚያኮራ ስራ ነው። ከሁለት ሶስት ቀን በፊት ከዚህ የተነሱ ወገኖቻችን ለማየት ለፋሲካ ያሉበት ሰፈር ሄደን ነበር። እዚያ ያየነው አዲሱ የኑሮ ልምምዳቸው ቀድሞ ከነበረው የኑሮ ዘያቸው አንጻር ሲታይ በእጅጉ የተሻለ ነው። ለልጆቻቸው መማሪያ ወጥቶ መግቢያ መጫወቻ መመገቢያ በጣም በርካታ ነገሮች በውስጡ የያዘ ነው። ከዛ በላይ አሁንም መዘመን መሻሻል ይችላል። ያለቀ ስራ አይደለም፣ ግን ከነበረው ኑሯቸው እና ሰፈራቸው አንጻር በፍጹም ሊወዳደር አይችልም። እድል አግኝቼ ያናገርኳቸው ሰዎችም ያረጋገጡልኝ ያንኑ ነው። በብዙ መልኩ አሁን ያለው ሁኔታ የተሻለ መሆኑን ገልጸውልኛል። ለወገኖቻችን የተሻለ ቦታ ካበጀን በኋላ ካዛንችስ ደግሞ እንዲህ አሁን ባለው ቅርጽ መልክ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 ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጥረው በሀገራችን መቼ ነው የሚል ቁጭት ነበረም። ያን ቁጭት በስራ በልፋት በድካም እንዲህ ያለው ውጤት ማየት ተችሏል። ይህ ለመላው የኢትዮጵያ ህዝብ በተለይም ለአዲስ አበባ ነዋሪዎች ትልቅ ኩራትና ክብር ነው። እንግዲህ ከከተማው ለውጥ ጋር ተያይዞ በቅርቡ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 የትራፊክ ፍሰቱን አውቆ መቆም በሚገባው ቦታ ተገቢ ሰርቪስ እያገኘ ካለመው ካቀደው ቦታ ባሰበው ጊዜ መድረስ የሚችልበትን አውድ መፍጠር ማለት ነው። የፈጠርነው መንገድ አሁን የትራፊክ ፍሰቱ በከፍተኛ ደረጃ እየቀነሰ መጥቷል። ከዚህም በላይ ተጨማሪ መንገዶችና ሕግ እያከበረ ስንሄድ አዲስ አበባ ውስጥ ብዙ መኪና የለም። ጥቂት መኪና ነው፣ ነገር ግን አንዳንድ ሰዓት በአንዳንድ ወቅቶች መንቀሳቀስ በማይቻል ደረጃ ትራፊክ ጃሙ ከባድ ነው። ያን ማስተንፈስ ያስፈልጋል። አንዱ እንደ መሰናከል ያየነው ሰርቪስ ነው። ሰዎች ከፈለጉት ቦታ ሄደው ማግኘት የሚገባቸውን ሰርቪስ በወቅቱ ማግኘት አይችሉም። አልቋል ማለት ሳይሆን የዚህ ስራ የዚያ ጉዞ አንድ አካል ተደርጎ ሊወሰድ ይችላል። መብራቱ፣ መንገዱ፣ የውሃ ፍሳሹ፣ መዝናኛ ቦታው፣ ስፔሱ አጠቃላይ ተደምሮ ለስማርት ሲቲ ለመዘመን እንደ መሰረት ይወሰዳል። በየትኛውም ሀገር የምናየው ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚሁ መንገድ ነው። ግሪን ክሊን ኤንቫይሮንመንት ያላቸው ከተሞች ናቸው የዘመኑ የሚባሉት። ውሃ ንጹህ ሆኖ ሳይሸት የሚፈስባቸው፣ ሳር በቅሎ የሚታይባቸው፣ ልጆች የሚጫወቱባቸው መስኮች ሲኖሩ ያ የዘመነ ከተማ ያሰኘዋል። በጣም በሚያስደስት ሁኔታ ባጭር ጊዜ ውስጥ ነው የስራ የተሰራው። እንግዲህ የከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ ከነበርንበት ሁኔታ እንዲህ ወደዚህ ወደሚያምረው ሁኔታ ለመውጣት ትንሽ አስጨራሽ ትጋት ይጠይቃል፣ ስራ ይጠይቃል። ያ ስራ ደግሞ ጉሰማኝ ኖሮ ይሆናል። ቀላል ነገር አይደለም። አንድን ነገር አፍርሶ ሌላ ነገር መገንባት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ህብረት ይፈልጋል። አልያ አይሳካም። በዚያ ምክንያት የአንዳንድ ሰዎችን ህይወት አስተጓግለል ሊሆን ይችላል። ያም ከሆነ ግን ለጋራ ልማት ነው። ያም ከሆነ ግን ለጋራ ጥቅም ነው። አንዱን ጎርቶ አንዱን ለመጥቀም ሳይሆን ሀገራችን ለማሳደግ ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ ለማስቻል ስለሆነ ለዚያ የተከፈለ ዋጋ ተደርጎ መወሰድ ይኖርበታል። ከኛም ወገን ያሉ ሰዎች ብዙ ድካም አለ፣ አሰልቺ ሂደቶች አሉ፣ የገንዘብ እጥረት አለ፣ አድካሚ ስራዎች አሉ በዚያ ውስጥ ጭቅጭቆች አሉ፣ ንትርኮች አሉ። በዚያ ታልፎን የመጣውና እንዲሁ በቀለለ መንገድ የአማረ ነገር ማየት ስለማይቻል በአመራር በሰራተኛ ወገን ያሉ ሰዎች ያለፉበት ከበድ ያለ መንገድ ውጤቱ ያማረ ስለሆነ ውጤቱን እያዩ እንዲዘነጉት፣ ይህ ስራ ሲሰራ ከነበሩበት ሁኔታ ከኮንፎርት ዞናቸው የተነቀነቁ ሰዎች ካሉም ለመልካም ነገር እንደሆነ አስበው አሁን ያለውን ነገር እንዲያዩ አደራማት ፈልጋለሁ። ይህ ስራ መቀጠል አለበት። አገራችን የመገንባት የማነጽ የማስዋብ የማሳመር ተስፋችን፣ ህልማችን፣ ንግግራችንን ወደ መሬት አውርዶ የማሳየቱ ጉዳይ ተጠናክሮ መቀጠል አለበት። በዚህ መቆም የለበትም። ይህ ደግሞ እንዲሆን በየደረጃ ያሉ አመራሮች መጠንቀቅ ያለባቸው እርካታ የሚባል በሽታ እግር እጃቸውን ተወርች አስሮ እንዳይንቀሳቀሱ እንዳያደርጋቸው ነው። መርካት በሽታ ነው። ማለም ጥሩ ነው። ለዚያም መትጋት አስፈላጊ ነው። ተክተን አንድ ደረጃ ስንደርስ ግን የሚቀጥለውን ማለምና መትጋት እንጂ መቆም ተገቢ አይደለም። ጊዜ የለንም። በጊዜ የለንም መንፈስ ሲዝን አክብረን የተሰጠንን ጊዜ አክብረን የምንፈጥር የምንፈጥን ካልሆን በቀር የምናስበውን ብልጽግና ልናረጋግጥ አንችልም። አሁን ዓለም በብዙ ነውጥ ውስጥ ነው ያለችው። በርትተን ከሠራን፣ ተባብረን ከሠራን፣ ያየነውን ለመጨበት ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅጉ ወሳኝ ነው። በቅርቡ እንዳልኩት ሁሉም ሰው ዓይን ተገጥሞለታል። ሁሉ ሰው ግን ብርሃን የለውም። ዓይን ስላለው አስቀድሞ ይሄን ማየት ይቸገራል። ይሄን ፈጥረን ስናበራ ግን ይሄን ማየት የሚቸገር ሰው መኖር የለበትም። ከዚህ ቀደም ግራ ይገባው። ከዚህ ቀደም ያልገባው። ከዚህ ቀደም የተወናበደ ሰው አሁን ካዛንችስ መጥቶ ሲያይ ግን ጥላቻ ከሌለው በቀር በሀገሩ ሀገሩን የሚወድ ዜጋ ከሆነ በቀና መንገድ ማየት መደገፍ ይጠበቅበታል። ምክንያቱም ይሄ ለማንም ሳይሆን ለሁላችን የሚሆን ለልጆቻችን የሚተርፍ እንደ ሀገር የምንመኘውን ክብር የሚያጎናጽፍ ስራ ስለሆነ በዚያ መንገድ ኢትዮጵያን እንዲያዩት አደራ ማለት እፈልጋለሁ። በጣም የሚያስደስት ስራ ነው። እኛ ብዙ ደክመንበታል፣ ለፍተንበታል፣ ፍሬውንም አይተናል። ውጤቱ እጅግ ያማረ ነው። ይቀጥላል ኢትዮጵያ በልጽጋ፣ ልጆቻችን ተስፋ ተሞልተው ከልመና ተገላግለን የኮራን ሕዝቦች እስከምንሆን ድረስ በተሰጠን ጊዜ በብርታት በትጋት በመስራት አዳዲስ ውጤቶች እናመጣለን። እስካሁን ለመጣውም ወደፊት ለሚመጣውም ፈጣሪያችን በእጅጉ የተመሰገነ ይሁን። ለኢትዮጵያ ሕዝብና ለአዲስ አበባ ከተማ ነዋሪዎች እንዲሁም ምስጋናዬን አቀርባለሁ። በዚህ ስራ የተሳተፉ ሰዎች በሙሉ ከቀን ስራ ጀምሮ በኮንትራክተር በኃላፊነት፣ በሱፐርቫይዘር ቀንጋ የተሰሩ ሰዎች ምስጋና ይገባቸዋል። እነሱን ማመስገን እፈልጋለሁ። የአማረ ሥራ ነው፣ ጥሩ ውጤት ነው። እንቀጥል፣ እንበርታ፣ እንስራ። ወሬውን ቀንሰን በውጤት በስራ የምንገለጥ ሰዎች እንሁን ማለት ወዳለሁ። እጅግ አድርጌ አመሰግናለሁ።